ምንም አይደለም በቃ ምን ያክል ራሴን እንደቀየኩ እኔ አሳያችኋለሁ። አንተንም አሳይሃለሁ። በቃ አይደለም አይደለም አለ አይደለም። አይደለም ምክንያቱም ለፍቅር ብዬ ብዙ ነገር ለምኜዋለሁ። እስከ ጥጌ እጅ አለው በቃ እኔ ይብን እርጉዛ አልነበርኩም፣ ግን ለሱ በቃ እሱን ላለማጣት እሱን ናፍቄው በቃ ባገኘው በሚል ነው እንደዚያ አይነት ዋሽቼ ምናምን፣ ግን እሱን እንኳን አልተረዳኝም ምንም ነገር ልረዳኝ ሁላ አልቻለም። እና ለማንኛውም ጨርሻለሁ እናንተን አመሰግናለሁ። አንቺንም ይቅርታሽን ተቀብያለሁ። ከዚህ በኋላ ግን አጠገብ አልደርስም፣ አጠገብ ያትድረስ። ጨርሻለሁ በጣም ስለምትወደኝ ከህይወቱ አታስወጣኝም፣ ብዙ ነገር አብረን ስላሳልፍን አትጨክንብኝም። ትራይኒ እድሜ ዘመንህን አብሮ ከሚሆነው ብቸኛው ሰው አንተ ራስህ ና። አይሄዱም ያልካቸው ይሄዳሉ፣ አይቀየሩም ያልካቸው ባላወቅከው ቅጽበት ይቀየራሉ። ስለዚህ ለሰዎች ደግ መዳጅ ፍለጋ ብዙ አትረሯጥ። አንዳንዴ ብቸኝነት ደግ ነው። ምክንያቱም አንድ ቀን በሁሉም ሰዎች ህይወት ውስጥ ጊዜያዊ እንደነበርክ ይገባሃል። ሰዎች ለራሳቸው ጥቅም እንደቀረቡ ትረዳለህ እና ማንተን ለመተካት